እዚህ ጋ ማለት ነው። ይሄ ትምህርት ነው ብሎ የወሰዱት ትምህርት ነው። አንዴ ቦታ ማለት ነው። እሱ አሁን ባለፈው እሱ በጣም እሱ ሴል እሷ በጣም ለፍታለች፣ በጣም ተቸግራለች። በተቸገረችው ሰዓት ደግሞ እሱ በንዴት ስለሆነ አልተረዳትም። ሊፋቱ ምን እንደሆነም አልተረዳትም። አሁን ሰሞኑን እውነት ለማውራት ከዚህ በፊትም ሀይሚንም ቡራንም በተለያዩ አውሮፓ ሀገራት የሚወዱ ሰዎች አሉ፣ አደለ? ይህንን ሁላችንም የምናውቀው ነገር ነው። በየኮመንት በየእንትን ሁሌ ያውራሉ እንዳየነው ከሆነ ማለት ነው። ግን ለዛ ሁሉ ሰው መልስ ሊሰጥ ነው ይህንን ቪዲዮ ያመጣችው ብዬ ነው ማስበው እኔ ማለት ነው። ምክንያቱም ቁስ እንደማይሸውዳት፣ ሀብት እንደማይሸውዳት ምንም ነገር እንደማያታልላት ልታስረዳቸው ይመስለኛል በእኔ አይዲያ ማለት ነውእነት ነው ትግስት፣ እኔ እንደዛ ነው። ምክንያቱም አሁን ማታቅበት ሀይሚ አንደኛ ነገር እንዴት እንደሚረዱ አላቅም እንጂ እንዴት ነው ማታቅበትን ቦታ እሷ ኮ ብቻዋን ከቡታጅራ ወደ አዲስ አበባ እኳ አትሄድም። ከአዲስ አበባ ወደ ቡታጅራ እኳ አትሄድም። ሰው ሰዓት ጊዜም ታውቃለች። እንዴት ነው አሜሪካን ሀገሪስ? ምን እንዲህ በቀላሉ የሚካሄድን ሀገር ነው እንዴ? ይሄኛ ሚስቱን እኮ መውሰድ አይችልም። አሁን ፕራዘሬ እዛን ያለው ሚስቱን መውሰድ አይችልም። ምክንያቱም ብዙ ፕሮሰስ ያስፈልጋል። እንኳን ሚስቴን ለመውሰድ አልቻልኩም ብሎ ማለት ነው። ምክንያቱም ብዙ ወጣ ውረዳ አለ። ዝም ብሎ አይካሄድም፣ አውሮፓ ሀገራት አሜሪካ ታስመጣት ምናልባት አጋጣሚ ከሆነ ግን፣ ደግሞ አንድ እሱ ነው። ሁለተኛ ደግሞ እውነት ይሄ እድል፣ ሁሉም ሰው መጥፎ ነው እያልኳቸው አይደለም። ውጭ ሀገር ነጮች፣ በጣም ጥሩ ጥሩ የሆኑ ነጮች አሉ። ምናልባት ኢትዮጵያውያንን የሚወዱ የሚያንከባክቡ እና ደግሞ ሁለቱም አሁን ለምሳሌ ነው የምነግራችሁ ማለት ነው። ይሄ እድል አሪፍ እድል ነው። አሁን ለምሳሌ ስኮላርሽፕ ለማግኘት ምን ያህል ዋጋ ነው የምንከፍለው እስቲ ንገሩኝ። በጣም ብዙ ዋጋ አይደል የምንከፍለው። ይሄ እድል እውነት ተገኝቶ ከሆነ ሀይሜ እና ቡራ ተነጋግረው ቤተሰቦቿ እንትን ብሎ እዛ የሚወስዳትን እንትን እምላትን ሰው ታውቆ ከቤተሰብ ጋር ተዋውቆ ብቴር ችግሩ ለምሳሌ እኮ ወስድሻለሁ የሚሉትን ነው። መልስ ልሰጥ ይመጣችሁ ግልጽ ያለ ነገር ነው። ይሄ ግልጽ ነው ለማንም ማለት ነው። ግልጽ ነው ግን ደግሞ እኛ ክፉ ነገር ሩጥን ክፉ ነገር ከምንያዝ ከቪዲዮ ላይ ምን ማድረግ አለብኝ እኔ ወደፊት ምን ማድረግ አለብኝ ትምህርት እየወሰን እነሱ ደግሞ ወዴት እየተራመዱ ነው ብለን አብረን መራመድ ነው እንጂ አንዱ መጥቶ ግን በጣም ምን እንደዛ እዚህ ጋር ማለት ነው አሁን እሷ ማስተማር የፈለጋችሁ የት ነው አሁን እሷ እንዳላችሁ አሁን ፓስፖርት ስለያዘች ሁሉም ሰው ይፈልጋታል ለሷ ጥቅምም ይሁን ለነሱ ደግሞ ይሁን ማለት ነው። ግን እዚህ ጋር የምትዋደዱት ሰዎች አላቸው። ማንም ማንም ይሁኑ እዛ ጋር አሁን እኔ ደ ወይስ እኔ ወስድሻለሁ ወይስ እኔ ወስዳለሁ ስል ጥላችሁ ማሄድ የለባችሁ ልትል ነው። አሁን ይሄንን እንትና አመጣችሁ ማለት መጀመሪያ የት የራስህ ኔትወርክ ነው ያወረደችው፣ ሌላ እንትን እንደዚያ መውሰድ የለባችሁም ብላችሁ ይዟችሁ አለቀ። ምንም ምንም መጨረሻውን ስታዩ መጨረሻ ላይ ለመፍረዳችሁ እኩል መጨረሻ ላይ ትፈርዳላችሁ። ያኔ ምንድን ነው የሚባለው ፈረሱም እንትኑ ምንድን ነው የሚባለው እንትኑ ጠፋብኝ። አሁን ያለፈ ቪዲዮዎችን ሳ በሚሰሩበት እንትን መሀል ላይ እኮ ብዙ ነገር ተብለው አሉ። ከዛ በኋላስ ንጉስ፣ ንግስት እያሉ ነው እንትን ያሉት። ስለዚህ እኔም አሁን እኮ የምለው መጨረሻውን እዩ። ዝም ብላችሁ እዩዋቸው። በቃ ዝም ብሎ መጨረሻ መጨረሻ መጨረሻ የአማራ ነው። ቀለበት ያረጋል ይላሉ። ይሄ ቀለበት እናንተ ከእኔ የሚገርመኝ ከእንጂ ቀለበት ምን አላችሁ? ዋናው የልብ ቀለበት ነው። ይሄ ቀለበት ምንድን ነው? የልብ እኳ ማርማርማርሰው እንዲታይ ነው እንደሚፈልገው እኔ የሚወድ ሰው ብቻ ነው የሚወደው። ሌሎቹ ገደል ግቡ እጃችሁን እንኳ አታዩም። እንደዚህ ኮ ነው። ገደል ግቡ እሷ ማለት ነው። እንትን አድርጋለች የሆነ ቦታ ይሄ ማለት ነው። ሚራሱ ማለት ነው ወይ ወይ? ብሩከን ሲጀመር እኔ አንድ ነገር ልንገራችሁ እና ሌላውን እኔ እዛ ዩቱብ ላይ አወራለሁ፣ ግን አንድ ነጥብ ልንገራችሁ እዚህ ጋር ከታችም እያዳመጣችሁ ከሆነ ማለት ነው። ሀይሚ ከልቧ አፍቃሪና ከልቧ ሴት ናት። ብሩኬ እንኳን ጥሏት ብሄድ ተከትላ የምትሄድ ለፍቅር ዋጋ የምትከፍል ሴት ናት እና ዝም ብላችሁ አትርመጥመጡ። እሷ ላይ አፋችሁን ለመክፈት አትሩጡ። የትም አትሄድም ጀመር ማሲሙ አለ ሀይሚ ጥጥ ኮና ብሰማ ቢሰማ እነሱ እንደዚህ አይነት ነገር ቢያወሩ አይቆጭኝ። ሚስ ሀይሚ ጉሩ ጨምራ ማለት ያል ሰደብኩ ኦ ነይ ነይ፣ እዚ ጋ ተደብቃ እግዚአብሔርን እኔ ቤት ለካ ታች አለች ሁሉ ነገር እየሰማች ነው ሳምታይ እኮ ነው ይሄ እንትን ላይ ዩቱብ ላይ ኢንስታግራም ላይ ያስቀመጠችው ማለት ነው። እግዚአብሔርን እኔ ቤት እየሰማች ነበረ። አሜን ይቺ ማለት ነው ብሩኬ ፕሮፌል አድርጋ ቱክቶኳ ላይ ብሩኬንና የብሩኬናት ነው ያስቀመጠችው። አሁን ነው እየቀየራችው። ከዚህ በፊት ግን ሀይሚ ያስቀመጠችው እግዚአብሔርን ያልሰደበችው ሲድብ የለም ሁሉ ምንት ቢዶለ ይገብታ ገብታ ማለት ነው ከዛኛ ጋር ወስድ መጣ። ይኔ አይኔ በጣም ነው የሚወዳት ምናምን ምናምን ነገር ከኛ ነው እንዴት እንደሆነ ተቃለሽ። እሷ ዝም ብለሽ ልጅ ልጅ አትበይ ዝም ብለሽ ልጅ ልጅ አትበይ ብላ ኮሜንት ጻፈች። በሷ ኮሜንት አገኘዋትና ከዛ እሷ በጣም እየሳደበች ነው ለካ ሁሉ ቀን ማለት ነው። እሷ ሁሌም ማለት ነው ሁሉ ብሩ ከፈሮ ፈል ነው ዩቱብ ላይ እኮ ብዙዎች እንደዛ የሚያደርጉ አሉ ብያለው። እኔ ከዚህም በፊት ሰኑ ማለት ነው መራራ የሚሰምታለች እግዚአብሔርን በጣም ነው። እሺ በውስጥ ነገር፣ ለማንኛውም በኢሞ ሌላው ነገር ደግሞ አንቺ ከታ የምታለቃቅሽ አታልቅሽ። ላይቭ ይዘጋባቸዋል የልጆቹ። ለምን ታለቅሻለች? ካልተመቸሽ ደግሞ ውጪ ቦታ የት ነው ያለው?